ለምንድን ነው ይህ አማኝነት የሚስፋፋ ሃይማኖት እንዲጠፋ ለምን ፈለጉ? እቺን ዓለም የሚቀይሯት ነውጠኞችን ባበዙ ቁጥር እንደሆነ ስለሚያውቋት፣ ሃይማኖት ካልጠፋ ነውጠኝነት አይበዙ። አንተ በግለሰብ እንድታስብ አይፈቅዱልህም። እንድትጠይቅና እንድትመረምር አይፈቅዱልህም። ምን ያደርጓል? የሆነ ቅርጫት ውስጥ ይከቷል። ለዚህ ነው እገሌ ሲሰራ ኃጢአት ይሆናል እገሌ ሲፈራ ያንተ ወገን ሲሰራው ደግሞ ጽድቅ ይሆናል። ሃይማኖት ያለው ሰው፣ እግዚአብሔርን የሚፈራ ሰው፣ በእግዚአብሔር መርሆዎች ውስጥ የሚኖር ሰው ነውጠኛ አይደለም። ዳዊት አሁን ማን ይሙት ጎልያድን በአንድ ጊዜ አይቶት የሚጨርሰው ይመስላል። እኔ በክፍል በክፍል የሚያየው ነው የሚመስለው። ለአንድ ዓመት ከፈለክ ለክ ስንዴ ዘራ። ለአምስት ዓመት ከፈለክ ለክ ሮስ ስራ። ለብዙ ዓመትና ለዘላለም ከፈለክ ምን ስራ። ሰው ድሃ ተበደለ፣ ፍርድ ተጓደለ ብላ የችወት ዐውድ የነበረች እንጂ ቤተክርስቲያን ነበር። የጤና ሚኒስቴር አይደለችም። ቤተክርስቲያን ስላላወቅና ስላልተጠቀምንባት እንጂ እውነተኛውም ብርሃን ይቀበላልና። ማን ነው የእውነተኛ ብርሃን? ሉሲፈር ነው። ታዲያ ኢአማኝ ሆነው አረመንያዊ ሆነው አምልኮ ጠፍቶባቸው ሳለ ኢየሱስ ክርስቶስ ሊቀበሉ ይመስላል። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ ዘመኑ አጭር ነው ብሎ ጽፏል ይቺውም አጭር ናት እንደውም አባቶቻችን አዳም ዘጠኝ መቶ ሰላሳ ዓመት ነው የኖረው አንድ ሺህ እንዳይሞላው የጎደለበት ስንት ነው ሰባ እሷን እንድንኖርባት ማሟያ የተሰጠችን ጊዜ ናት ለማ ለኛ ሰባ ቢበዛስ እሷን ልዩነት ለመሙላት ነው የምንኖረው ይላሉ መምህራ ማቱሳላ 969 ዓመት ነው የኖረው። የተቀረችውን ሁለት ዲጂት እንኳን መሙላት አቅቶናል። ስንቷን 69ን እንኳን መሙላት አቅቶናል። ምን ያክል አጭር እንደሆነች እንድታስቧት ነው። ለዚህ ነው መጽሐፍ ቅዱሳችን ጻድቁ የሰው ሕይወቱ በምድር ላይ ጥቂት ቀን ነው የሚለው። ለዚህ ነው ጥቂት፣ እንደ ጥቂት ቀን ነው። እንደውም ሕይወታችሁ እንፋሎት አይደለችም ወይ ኢኮኖሚ ነው ቅዱስ ያዕቆብ በአይን ፊት እንኳን ጥቂት ማትቆይ ተን የሆነች እንፋሎት ናት ነው የሚለው። ምን ያህል አጭር እንደሆነች ተመልክቷል። ብዙ የመሰለን እኛንን ወይ መከራዋ አሰልችቶን፣ ወይ ቅምጥልነቱ አጓግቷል። ብዙ የመሰለን እኛንን እንጂ ነገርየዋ በጣም ጥቂት ናት። ዘመን የሚሰራው በሰው ነው። ዘመን የሚመስለው ሰውየው ነው። እንደ እንግዳ ደራሽ እንደ ወንዝ ፈሳሽ ዝም ብሎ የሚመጣ አይደለም ዘመን እንደ ወፍ ዘራሽ ዝም ብሎ የሚበቅል አይደለም ዘመን የሥራ ፍሬ ነው ዘመን ዛሬ የተሠራው ትላንት ነው ነገ የሚሠራው ደግሞ ዛሬ ነው ነገ ሐሳባዊ ነገ ምናባዊ ነገ ፉከራ ነገ ሴሬሞኒ አይደለም ነገ የሚገኘው በዛሬ ትከሻና በዛሬ ሥራ ላይ ነው ዛሬ የምንሰማው ቅዳሴ ዛሬ የምንሰማው ትርጓሜ፣ ዛሬ የምንቆመው ማህሌት፣ ዛሬ የምንጮኸው ሰዓታት፣ ዛሬ የምንሳለመው መስቀል፣ ዛሬ የምናስቀድስበት መቅደስ ትላንት የተሰራ ነው። ክርስቲያኑ ትላንት ባይኖር ኖሮ ዛሬ አይቆምም ነበር። ትላንት ዛሬን ስለሰራ ነው ዛሬ እንዲያሸበረቀበት። እንደውም አባቶቻችን ምንድን ነው ሚሉት? ብቻቸውን ቤተ ክርስቲያን ሲተክሉ ታቦት በራሴ ቃጭን በጥርሴ ይዤ ኮን የተከልኳት ይላል። ቃጭል እንኳን የሚደውልላቸው ሰው አ ታቦት እያከበሩ ቃጭል ደግሞ ራሳቸው በጥርሳቸው ይዘው እየደወሉ ነው። እኮ የተከልኳት ይሏቸዋል። ትላንት የሰራው ይህንን ነው። ገባንም አልገባንም፣ ክርስቲያኖች በዚህ ዘመን ሶስት ስራዎች አሉበት። ትላንትን እንጠብቃለን፣ ዛሬን እናጸናለን፣ ነገን ደግሞ እንሰራለን። ይሄ በእኛ ትከሻ ላይ ከነፈተናውና ከነመከራ ወድቋል። ነገ የእኛ እንዲሆን የሚፈልግ ሰው ትላንትን ጠብቆ ለዛሬ አስረክባል! ዛሬን አጽንቶ ነገን ደግሞ ይወልዳል። ነገ ህልም አይደለም ሥራ ነው ያልኳቸው። ለዚህ ነው ቻይናዎቹ ይሁን ሌሎቹ ምን እንዳሉ ለአንድ ዓመት ከፈለግ ስንዴ ስራ፣ ለአምስት ዓመት ከፈለግ ሩዝ ሥራ፣ ለብዙ ዓመትና ለዘላለም ከፈለግ ምን ሥራ ሰው ሥራ። አያችሁ ይሄ ዘመን እና የሚቀጥሉት ዘመናት በሽሚያ ተሞልተዋል። ሽሚያ አለበት የመሬት የቦታ የርስት ሽሚ ያለበት፣ ይሄው መከራ ያበላና እሱ ብቻ ቢሆን ጥሩ። በመሬት ውስጥ ያለ በከርሰ ምድር ውስጥ በታጨቀ ሀብት ሪሶርስ ሽሚ ያለበት፣ በሳተላይት እንኳን እየታየ የታሪክ ሽሚ ያለበት፣ የውሃ ሽሚ ያለበት ታያላችሁ። የሰው ደግሞ ሽሚ ያለበት። ለዚህ ነው ዮሐንስ ጳውሎስ ዳግማዊ የሚባሉ ጆንፖ ከጥቂት ዓመታት ከመሞታቸው በፊት ምን ብለዋል ይባላል? የዚህን ዘመን ሕፃናት ስጡኝና የሚመጣውን ዘመን የካቶሊክ ዘመን ላደርጋት ይሉ ነበር ይባላል። የሚመጣው ዘመን የካቶሊክ ዘመን ሊያደርጓት የዚህን ዘመን ሕፃናት ይፈልጋሉ። የሰው ሽም ያለበት በሽሚያ የተሞላች ዓለም ስለሆነች እኮ ነው፣ መተጋገል የበዛባት ትከሻ ለትከሻ ያገፋፋል። በዚህ ሽሚያ ውስጥ በዚህ ትግል ውስጥ ኦርቶዶክሳውያን ዘመኑ የነሱ እንዲሆን ዛሬ ላይ ሊሰሩ ይገባል። የማይሰሩባት ሌሊት ከመምጣቷ በፊት በሚሰሩባት ቀን ካንቀላፉ ነገ ታልፋቸዋለች፣ በሌሎች ይነጠቃል። ይቺ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለኢትዮጵያ ለሀገራችን የትምህርት ሚኒስቴር ነበረች ነው የሚሉት ይኖራል። ወያትን ቀርጸው ፊደልን ቀምረው የትምህርት ማዕከል ገንብተው እና አባ ኢየሱስ ሟ የልዕቀት ማዕከል ዩኒቨርሲቲ መስርተው ብዙዎችን ያወጣች የእውቀት ብርሃን የገለጠች ይህቺ ቤተ ክርስቲያን ነበረች። የትምህርት ጉባኤ ሆና ብዙዎችን ያስቀጸለች ይቺ ቤተ ክርስቲያን ነበረች። የትኛው የጥንቱ ምሁሩ ነው ከዚች ቤተ ክርስቲያን ያልወጣ? መንግስቱ ለማ ነው፣ ባለቅ ነው፣ የወፍታሄ ንጉሴ ነው፣ አዲስ ዓለማየሁ ነው፣ ያ ባለ ሎሬቱ ጸጋዬ ገብረ መድኅን ነው። የትኛው ሰው ነው ከዚች ቤተ ክርስቲያን ቀምሱ ያልወጣ? ተጠንታ ያላለቀች ሊቆ አቡነ ዘካርያስ እንድርያስ እንደሚሉት ስቀርባት ስቀርባት ስቀርባት ስትርቀኝ ስትርቀኝ ስትርቀኝ ይኖረች። በላዕ መጻሕፍት ይባላሉ፣ የአራቱ ጉባያት መምህር ናቸው። ግንስ በቀረብኳት ቁጥር የምትርቀኝ ቤተ ክርስቲያን ናት ብለው የመሰከሩላት የትኛውንም እውቀት ቀድማ የፈነጠቀች በምርምር ገና ያልተደረሰባት የትምህርት ሚኒስቴር ነበረች። እጅ ቤተ ክርስቲያን ምን የትምህርት ሚኒስቴር ብቻ፣ ፍትሐ ብሔርና ወንጀለኛ መቅጫ ሕግ ባልነበረበት ዘመን ፍትሐ ነገሥቷን ሰጥታ ፍትሕ ታደላድል የነበረች ድሃ ተበደለ፣ ፍርድ ተጓደለ ብላ የችሎት አውድ የነበረች እጅ ቤተ ክርስቲያን ነበረች። ዳኝነት የሚጸናባት አቤት የሚባልባት ችሎት የሚሰየሙ ጎበዞች የነበሩባት የእግዚአብሔር ሰዎች የነበሩባት እጭ ቤተክርስቲያን ነበረች እንደውም አንድ ችሎት ትዝ ይለኛል ካነበኩት ሰውየው ሩቅ ቦታ ሊሄድ ወደደና ማር ነበረው ማን ነው ይሄ ማር ትሬዛ የሚባል ብር ነበረው ይዞ እንዳይጓዝ ይፈራና ጎረቤቶቹ ጋር ያስቀምጣል በማሰሮ ይሞላና ብሩን ያደርግና እላይ ውላይ ትንሽ ብቻ ማር ያረግና ማር ነው ጠብቁልኝ፣ ብሏቸው ይሄዳል አሉ። እሱ ጉዞ ከጀመረ በኋላ ሚስቲቱ ነፍሰ ጡር ነበረች አሉ። ማር አማረኝ አለች አሉ። ማር ብሎ ረገዛልሽ ያለው ይንጋ፣ ማርያው ያማረኝ ትንሽ እናወስድበትና እናለሰዋለን ብለው ይመካከሩና ሲከፍቱት ብር ነው። ይጎመጃሉ። ማር ማርትሬዛውን የሚገለብጡና ማር ይሞሉበታል። ሰውየው ከጥቂት ጊዜ በኋላ ሲመጣ ማሬን ሲላቸው ማር ሞልተው ሰጡት። ገልጦ ብር እስካስቀመጠበት ቦታ ሲፈልግ ማር ነው። ወደታይ ሲገባ ማር ነው። ወደታይ ሲገባ ማር ነው። ሲገለብጠው ማር ነው። ሲያለቀልቀው ማር ነው። ይደነግጥና የሮጥ ሄደው ብሬ ማሬ ማለት ማር ሰጠህን ማር ሰጠን ያሉት እና ብዙ ቦታ ተንከራተተ፣ ችሎት ለማግኘት መጨረሻ ላይ አንድ እግዚአብሔር ሰው ስማቸው ለጊዜው ተረሳይ እሳቸው ችሎት ይሄዳል አሉ። እግዚአብሔር ሰው የቤተ ክርስቲያን ሰው፣ የቤተ ክህነት ሰው ናቸው። በኮት በኮት ብሬን ተበላሁ አላችኋለሁ አለ። ኧረ በቃ ሁለታችሁም በዚህ ዕለት ኖ ቢሉና አንድ ትልቅ ሳጥን አስቀመጡ አሉ። ይሄንን ሳጥን ብቻውን ተሸክሞ እኔ እግር ስር ያመጣ ገንዘቡ የእሱ ነው ብለው የውሳኔ ሀሳብ ያስቀምጣል የገንዘቡ ባለቤት ሲገባ ትንሽ መስሎት ግብት ሲል ትልቅ ላንሳ ሲለው ከየት ያንሳው ቢሞክረው አቃተው መጨረሻ ላይ ምን ይላል መድኃኔ ዓለም እንደሆን አንተ እኔን ሸክም ያቀለልከው አንተ ብሬ ነው ላቤ ነው ወዜ ነው ተንከራትቼ ትቼ የሰበሰብኩት ነው እባክህ ቀልድ እና ገንዘቤን ይዤ ልሂድ ብሎ ጸለየ ጸሎቱም አልቀረ ሄደና ላንሳ ሲለው ከየት ያንሳው እያለቀሰ ወጣ ብሬን ተበላው ብሎ ያ የዘረፈው ሰው ደግሞ በቃ ያኛው ሲሸነፍ ደስ ብሎታል። እየተንደረደረ ሄዶ ሊያነሳው ብር ብሎ አላነሳው። በስመ አብ ብሎ ያማትባል። የሚያምታታ ሰው መቼ እዛ ልሞክር ሲለው እሱም ሚለዋል። እሱም ወደ መድኃኒዓለም ጸሎት ጸሎት ያደርጋል። መቼም የማይጸልይ የለም። ተሰርቆም ሰርቆም መዳን ያለው ሳልፈልገው ነው። ሄብር ቤቴ ቤት ይገባው ሳልፈልገው ነው ይገባው አለፈውበት አልወጣሁበት አልወረድኩበት፣ ግን እንላክ ተጠቀምኩበት ደግሞ ቤቴ ገብቷል። አታውጣው እንተ መቼም ቸር እንደዚህ አይደለም። ጸልዮ ላንሳ ሲለው ቢሏ እሱም እያለቃቀስ ደረቱን እየደቀ ይወጣል። ማንም አልቻለው። አራት ሰዎች ላኩና ያንን ሳጥን ተሸክመውት እንዲመጡ አደረጉ። ለካ እንኳን አንድ ሰው አራት ሰው የማይችለው ነው ነገር። ይ በሉ ክፈቱ ተባለ። ክፍት ሲደረግ በጣም ወፍራም ሰውዬ፣ ረዥም ሰውዬ መሰስ ብሎላችሁ ከሳጥኑ ወጣ። ምን ሰማ አሉታ። ለካ ጸሎታቸውን የሰማው መድኃኒዓለም ነበረ። ሰውዬ ብሩ የሱ ነው ይሄኛው እንዲህ ብሎ ጸለ ው እንዲህ አይነት አስደናቂ ችሎቶች ያደርጉ የነበሩት ታቤርና ወንጀለኛ መቅጫ ሕግ ሳይኖር ያኔ ትላንት፣ ድሃ ማይበደልበት ፍርድ ማይጓደልበት ተቆራኝቶ የሚሄዱበት ፌደራል የሌለበት ሰው ራሱ ምን ፍትህ ሚኒስቴር ብቻ እኔ የጤና ሚኒስቴር እና ተላሎች ቤተክርስቲያን አዋላጆች ዋርዶች ባልነበሩበት ጊዜ እንስራ ተሸክመው መጅ እያንከባለው ወፍጮ እየፈጩ እንዴት አድርገው ወለዱ? ወርሃዊ ክትትል ሳይኖራቸው አይረን በዛ፣ አይረን አነሰ ሳይባሉ እንዴት አድርገው ወለዱ? ምንድን ነበር እንደዚህ ያደረጋቸው? መንፈሳዊነታቸው፣ ሃይማኖቱ፣ ወዳጅነታቸው ካልሆነ እንኳን ትላል አሁን እንኳን የዚች የኢትዮጵያ ጤንነቱ አይቺ ቤተክርስቲያን አለች። እኛ እንኳን የምንናገርላት የምንመሰክርላት አለ። ይሄ እኮ ስንት የተቆረጠ ተቀጠለባት ነች ቤተክርስቲያን። ስንት ያለቀ ነገር ለመለመባት ዝምተኛ ስለሆነች ነች ቤተክርስቲያን። ይሄን አፋውጥታ ስለማታ ሽያጭ ላይ ስለማታውለው ስንቱን አውርተን ስንቱን እንተዋለ። አልተጠቀምንባትም እንጂ ቆጭ፣ ቤተክርስቲያን መድኃኒታችን ሆናለች። መድኃኒታችን ሆናለች። ስንት ጉድ አለባት ያበቁ ሰዎች እኮ ያሉባት። እዚ ሂዱ ኪዳ ሄዱ ሲያበቃ አለ እሷ የምትቀጥል እኮ ናት። ምን አደረገቻቸው? ምኗም መድኃኒት ይሆናል ቤተክርስቲያን። የጤና ሚኒስቴር አደለች ሞች ቤተክርስቲያን ስላላወቅና ስላልተጠቀምንባት እንጂ አሁንም ቢሆን ይሄ ወረሽኝ የሚባለውን ብዙ ተአምር አይተናል። ፖለቲካ ስለሚወይ ሌላ ስለሚመስላቸው እ ስንት ጉድ አይተናል፣ ስንት ጉድ በዓይናችን አይተናል። የጤና ምን የጤና ሚኒስቴር መከላከያስ ሚኒስቴር የነበረች ቤተክርስቲያን አለ። ግንባሮ ማርያምንና ራዳ ጊዮርጊስን ይዘው ሄደው ይዋጋን የነበረው በነጭ ፈረስ ላይ እየተቀመጠ አለ ወበዝ ነበር እያሉ እስኪመሰክሩ ድረስ በቂሮስ ዘመን ዳር ድንበሯን ለማለፍ አቅቷቸው እስኪቀዳደዱ ድረስ ዳር ድንበሯን ማለፍ አቅቷቸው የነበረባት ይቺ ቤተክርስቲያን አልነበር። አበሻ ጀብዱ እንደዘገበልን የራሶችና የመስፍኖቹ ድንኳኖች ሲጠበቁ የታቦታቶቹን ድንኳኖች እኮ አይጠበቁም ነበር። ደግሞ ለእግዚአብሔር ለራሱ አንሶ ነው የምንጠብቀው እስኪሉ ድረስ፣ እንጂማ የኢትዮጵያና የጣሊያን ጦርነት እውነት፣ አሁን እንደው እንዲሁ ስታያት ያስኬድ ነበር። እኔማ እንደ ዳዊትና እንደ ጎልያድ ነው ሁሌ የማወራው። የኢትዮጵያ በመርዝ ጭስ ደግሞ በመትረየስ በቆመ ጠብቀኝና በዚህ በምላምን ይቻል ነበር፣ እመኖኝ እግዚአብሔር ከኛ ጋር ከሆነ ብቻ እያስቀደሱ ጉልላቱን መተውታል ይላል የታሪክ ተመራማሪው። በስድስት ሰዓት ብቻ እንደ ዳዊትና እንደ ጎልያድ አደም ዳዊት። አሁን ማን የሞታውን ጎልያድን በአንድ ጊዜ አይቶት የሚጨርሰው ይመስላል? እኔ በክፍል በክፍል የሚያዩ ነው ይመስልኝ። ክፍል አንድ፣ ከቁርጭምጭሚቱ ውስጥ ከጉልበቱ ክፍል ሁለት፣ ክፍል ሦስት፣ ክፍል አራት እያለ እንዲህ አይነት ነበር። እንደዚህ ነው ጥቂት እየዘራ ብዙ እያገኘ ይኖረው። ለዚህ ነው የአዲስ አበባ ዩኒቨርሲቲ ጥቂት ቅን ምሁራን የኢትዮጵያ ቤተክርስቲያን ኢትዮጵያን ወልዳታለች የሚሉት በዚህ ሳሙኤል ሃንቲገን የሚባል ሰው አንድ ጽሁፍ ላይ በ 191 ዓ ም በጻፈ ጽሁፍ ላይ የኢትዮጵያ ስልጣኔ የኦርቶዶክስ ቤተክርስቲያን ስልጣኔ ስለሆነ የኢትዮጵያን ስልጣኔ ለማጥፋት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ስልጣኔ ማጥፋት ነው፣ በግልጽን የጻፉት። እናንተ ምሪፈር ማድረግ ትችላላችሁ። ለዚህ ነው ኦርቶዶክስ ቤተክርስቲያን ላይ ጥቃቱ የሚያነጣጥረው። ኮሚኒስቱ፣ ኢቮሉሽኒስቱ ደግሞ አሁን የሚመጣው ሴኪውላር ሂውማኒስቱ እዚች ቤተ ክርስቲያን ላይ የሚያመጣት። የቀደመው ኮሚኒስት ታስታውሳላችሁ። በግልጽ እና በግላጭ እግዚአብሔር የለም እንዳታመልኩ ነበር ያለው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ እንዳይባል ማን ይባል? በስመ ሌኒን ወማርክስ ደግሞ ማን። የዛሬ ልጆች ናቸው። አሁን ሽማግሌ ልጣስ እንዳትሉ። አብ ወልድ መንፈስ ቅዱስ እንዳ እነዚህን ሰዎች ጥሩ እንጂ እስኪ ይባል ድረስ እግዚአብሔር በሌሊት እየተደበቁ ክርስትና እያስነሱ ሥላሴን ካቴድራል ሙዚየም ሊያደርጉት እንደዘጉት ታስታውሳላችሁ። ሁለት ገጽ ሙሉ ብርቱ ምስጢር የሚል ሰሞኑን የተለቀቀ አይታችሁ ሊሆን ይችላል። እንዴት አድርገው የኦርቶዶክስ ቤተክርስቲያንን እንደሚያከስሙ ስራ ሰርተዋል። እናዝናለን። ዛሬ እነሱ ሙዚየም ገብተዋል። ቤተ ክርስቲያን በሯ ተከፍቷል፣ በሰው ተጥመቅልቋል። እነሱ ግን ተዘግቶላቸው፣ እናዘናለን። እንዲመለሱ ነበር የምንፈልገው። እነሱ አለፉ፣ ቤተ ክርስቲያን ግን ቀጥላለች። የቅርቦቹ ኮሚኒስቶችም ይህንን ነው ኦርቶዶክሱን አከርካሪውን መተናል ብለው በአዋጅ እስኪናገሩ ድረስ፣ ቀናተኞች የሆኑ የቤተ ክርስቲያን ልጆች በግልጽ ሄደው እስኪሞግቱ ድረስ ትላንት እንደዚህ ከነበረ የሚመጣው ዘመን ደግሞ ምን እንደሚሰራ ተመልከቱ። ሃይማኖትን እያስወገደ መቀጠል ነው ያሰቡ። ሃይማኖትን ያስወገደ ቤተ ክርስቲያንን ያጠቃል፣ ክርስትናን ይጣላል። የመጀመሪያው ዋናው አላማ። ለምን ኢአማኝነትን ዋናው የቤት ስራችን ነው የሚሉት ዝም ብሎ የተነገረ የአንድ ፖለቲከኛ ዲስኩር እንዳታደርጉት። ለምንድን ነው ኢአማኝነት እንዲስፋፋ፣ ሃይማኖት እንዲጠፋ ለምን ለምንፈለጉ ያብራራል። ምን ይላል የኢአማኝነት ውጤት ለሀገራት በሙሉ የሚያሳይ አደገኛ ማህበራዊ ነውጥ እንዲነሳ ያደርጋል ይላል። ተመልከት። ሃይማኖትን የሚያጠፉት ኢአማኝነትን የሚያስፋፉት ምን እንዲነሳ ነው? አደገኛ ነውጥ እንዲነሳ አደገኛ ነውጥ እንዲነሳ ለምን? ሃይማኖት ያለው ሰው እግዚአብሔርን የሚፈራ ሰው በእግዚአብሔር መርሆዎች ውስጥ የሚኖር ሰው ነውጠኛ አይደለም፣ ጥለኛ አይደለም የሰከነ ነው። እውቀተኛ አይደለም። እቺን ዓለም የሚቀይሯት ነውጠኞችን በበዙ ቁጥር እንደሆነ ስለሚያውቋት ሃይማኖት ካልጠፋ ነውጠኝነት አይበዛ ነውጠኝነት ካልበዛ እነሱ የሚፈልጉት ነገር አይመጣ። ስለዚህ ነውጠኛ እንዲሆን ያደርገው ለምንድን ነው? ነፍሰ ቁጡር እየቀረደዱ ፅንሱን እያወጡ የሰማ ነው ካላችሁ፣ ሃይማኖት ሲወጣ እግዚአብሔር መፍራት ይጠፋ ኢአማኝነት ሲበዛ ለምንድን ነው የገደሉትን አስከሬን ሞተር ላይ አስረው ቀኑ ነው ሙሉ ከተማ ለከተማ የሚዞሩት፣ ቃላቸው ሃይማኖተኛ ስለ እግዚአብሔር መፍራት ከልባቸው ስለወጣ፣ ክርስቲያን እንኳን ሰው እንስሳ እንኳን አይገድልም። ይራራል፣ ለእንስሳ ይራራል ተብሎ አይደል የተጻፈ? ይሁላችሁ የኢአማኝነት መስፋፋት ማህበራዊ ነውጥ እንዲነሳ ያደርጋል ይልና የአረመኔያዊነትና ደም የሚያፋስስ ሁኔታ ምንጭ የሆነው ኢአማኝነት ይላል። ከዚያ በኋላ በሁሉም ቦታ ዜጎች ራሳቸውን ከነዚህ አናሳ ቢወተኞች ለመጠበቅ ይጋድዳሉ፣ እና እነዚህ የሥልጣኔ አፍራሾችን ያጠፏቸዋል። አብዛኛው ከክርስትና ጋር ይጣላል ይላል። መውጠኛ ከሆነ በኋላ ክርስቲያኖችን ያጠፋል ነው የሚለው። ይሄ ነው የሚፈልግ። እኔ እና እናንተ ባልሰራን ቁጥር ሌሎች ሰሩበት። አጠገባችን ሆኖ ባላስተማር ነው ቁጥር ርቀው በላፕቶፕ ኪያቸው ብቻ ነውጠኛ ያደርጉታል። ስለዚህ ከመቅደስ ጋር ይጣላል፣ መቅደስን ያቃጥለዋል፣ ነጠላ ያስጠለዋል፣ ማተብ ያንገሸግሸዋል። እናም አብዛኛው ከክርስትና ጋር ይጣላል ነው። አያችሁ ሂሳቡ። ከዛስ ከዚህ በኋላ እምነት የሚያስፈልገው ነፍሳቸው ይላል። ነፍሳቸው እምነት ያስፈልገዋል። ግን እምነት የሚያስፈልገው ነፍሳቸው፣ ሃይማኖት ከመካከላቸው ስለተወገደ ያለ ኮምፓስ፣ ያለ አቅጣጫ ይቀራል ይላል ምን የለው? አቅጣጫና ኮምፓስ የለው። ለምን ሃይማኖትን አስወጥተው አረመንያዊነትና ደም መፋሰስን ስለከተቱ። ታዲያ ይሄ ሁሉ ደም የሚፈሰው ሃይማኖት ያለው ሰው ስለበዛ ይመስላችኋል? ባል ሚስትን እንዳረደ አልሰማችሁም? ሚስት ባሏን እንዳረደች አልሰማችሁም? እውነት ሃይማኖተኛ ሰው ይህን የሚያደርግ ይመስላችኋል? እግዚአብሔርን በልቡ መፍራት ያለው ሰው ቢኖር ይሄ ምድራችን ላይ ይፈጸማ እንዳይመስላችሁ። ይሄ መጀመሪያው የሃይማኖት ትኩረት ይሄ ነው የሚሆነው ኢ አማኝነት በበዛ ቁጥር እነሱ የሚፈልጉትን ፍሬ ከኢ አማኝነት ውስጥ አረመንያዊነት እና ደም መፋሰስን ያጭዳል። ያለ ኮምፓስ ይቀራል ካለ በኋላ እጅግ የሚገርም ነገር ያመጣል። ዋናው ፍሬ ነገር ምን ይላል? ከዚህ በኋላ እምነት የሚያስፈልገው ነፍሳቸው ያለ ኮምፓስ ወይም አቅጣጫ ይቀራል። ከዚያም ፍጹሙን ሲፈልጉ አምልኳቸውን ለማን መስጠት እንዳለባቸው ጠፍቶባቸው ሳሉ እውነተኛውን ብርሃን ይቀበላሉ ይላል። ማን ነው ይሄ እውነተኛ ብርሃን? ሎሲፈር ዲያብሎስን ይቀበላሉ። ዞር ሲሉ ሃይማኖት የለም፣ ዞር ሲሉ እግዚአብሔርን መፍራት የለም። ማንን ያመልኩ? በሰማይና በውስጡ ለምትኖሩ ደስ ይላል፣ በምድርና በባህር ለምትኖሩ ግን ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ምን ብሏል? ወር የንጋት ኮከባችን ብርሃናችን እያሉ አሁን የሚፎክሩለት እሱ ሲገለጥ የሚያመልኩት ጠፍቶባቸው ሳለ እሱን ይከተሉታል። ለዚያ ነው እና ታዲያ ይ አማኝ ሆነው አረመንያዊ ሆነው አምልኮ ጠፍቶባቸው ሳለ ኢየሱስ ክርስቶስን ሊቀበሉ ይመስላል። በደም በጨቀየ እጃቸው ጎሽ እያለ እየሸለማቸው የሚቀበላቸው እሱ ነው፣ ይመጣል። ሃይማኖት ለምን የሚያስወግዱት ይሄው የአማኝነትን እንዳይመስላል። አንድ ሌላ አስደናቂ ነገር ላንበብላችሁ። የቀድሞ የዓለም ጤና ሚኒስቴር የተናገሩት ነው ተዘግቦ በመጽሐፍ ተቀምጧል። እንዲህ ይላል የዓለም መንግስትን እውን ለማድረግ የዓለም መንግስትን እውን ለማድረግ የሚሉት ምን ይመስላቸዋል? የዲያብሎስን መንግስት እውን ለማድረግ ምድራችን ላይ የጨለማውን ዓለም ገዢ በይፋ እንዲመለክ ለማድረግ በምድራችን ላይ እውን ከማድረግ በፊት ይላሉ አራት ነገሮችን እናስወግዳለን ይላሉ። አንደኛ፣ ግለሰባዊነታቸው፣ ሁለተኛ፣ ለቤተሰባዊ ባህል ያላቸውን ታማኝነት፣ ሶስተኛ፣ ብሔራዊ አርበኝነት፣ አራተኛ ሃይማኖታዊ ዶግማዎች መወገድ አለባቸው። በተለይ ይላል በሽማግሌ ሰዎች እርግጠኝነት ያለውን እምነት በብልህና ምክንያታዊነት ራሽናሊዝም አስተሳሰብ መቀየር። እነኚህ ይላል ሰውየው የሰውን ባህሪያት አቅጣጫ ለማስያዝ ዘግይተው የደረሱት ዓላማዎቻችን ናቸው ይላል። የሰውን ባህሪ የሚቀኙት ምንድን ናቸው? አንደኛ ግለሰባዊነትን ያጠፉና ምናዊ ያደርጉታል፣ ጋርዮሻዊ ወይም ቡድናዊ ያደርጉታል። አንተ በግለሰብ እንድታስብ አይፈቅዱልህም። እንድትጠይቅና እንድትመረምር አይፈቅዱልህም። ምን ያረጉሃል? የሆነ ቅርጫት ውስጥ ይከቷል። አየህ፣ ማነው የሚያዘው? ማነው ይህ ልክ ነው ልክ አይደለም ስህተት ነው ስህተት አይደለም ኃጢአት ነው ጽልቅ ነው ብለህ ሳትመረምር ከአንድ ቋት የሚታዘዘውን ትእዛዝ አሜን ብለህ እንድትቀበል ያደርጓል። ይህ በምድራችን ላይ ይሆነ ሁሉም ከብሔራዊ አርበኝነት ወይም ከሀገራዊነት እያወጣ ምን እናደርገዋለን። መንደርተኛና ሰፈርተኛ እናደርገዋለን። የሰውም ባህሪያት የሚቃኙት ይሄ ነው። ይሄው ኢትዮጵያ ውስጥ ያለው ይሄው ምድራችን ላይ ያለው ቤተሰባዊ ባህል የሚባለውን ነገር እናጠፋለን። የሚያፍር ሰው፣ ይሉንታ ያለው ሰው፣ ሰውን የሚያከብር ሰው የለም። ሴትን የሚያከብር ሰው ነፍሰ ጡርም ሆና ሕፃን ልጇንም ይዛ እሷንም ሕፃን ልጇንም ሊገላት ይችላል። ብዙ ሆነው ሊደፏት ይችላሉ። ባህል፣ ነውር፣ መታፈር የሚባል እስኪጠፋ እነዚህ ምን ያደርጋሉ? የሰውን ባህሪ አቅጣጫ ያስይዛሉ። ለዚህ እኮ ነው በአንድ ስልክ ጥሪ ከተማይቷን ሲያቃጥሏት አላያችሁ? በአንድ ስልክ ጥሪ ምንድን ነው ካላችሁ፣ ይሄው እነኚህ የሰውን ባህርያት አቅጣጫ ለማስያዝ ዘግይተው የደረሱት ዓላማዎች ናቸው ይላል። መጨረሻ ስለ ሃይማኖት፣ እርግጠኝነት ያለውን ሃይማኖት ጥንታዊ የሆነውን ሃይማኖት ማስወገድ ሰዎች ምክንያታዊ ራሽናል እንዲሆኑ ማለት መቀየር፣ ከሃይማኖታዊነት ማውጣት። ይሄ ምን ያደርጋል? የሰውን ባህሪ አቅጣጫ። ለዚህ ነው አሁን እገሌ ሲሰራው ኃጢአት ይሆናል፣ እገሌ ያንተ ወገን ሲሰራው ደግሞ ጽድቅ ይሆናል። አየህ፣ ከግለሰባዊነት ወጣ፣ ነውር የለም፣ ነውር የምትለው ነገር የለም። ብሔራዊነት አጣ፣ ትንንሽ ሆና፣ ስለዚህ አንተ ሃይማኖትም ጠፍቶብህ፣ ታዲያ አየህ የሰዎችን ባህሪ አቅጣጫ ለማስያዝ በሳይንስ የተቀመሩ በምክንያት የተዘጋጁ ምክሮች ሆነዋል። ምን እስኪመጣ ድረስ ነው የሚሆነው? የዓለምን መንግስት እውን ከመደረጉ በፊት ይሄ መሆን አለበት።